የዛሬ ቅባት በነገራችን ላይ በጣም ይለያል። እኔ ታውቃላችሁ፣ ቫዝሊን ምናክል ጸጉሬን እንደለወጠው እንዲሁም ደግሞ ጸጉሬ ቀን በቀን እያማረበት ነው የመጣው እና ዛሬ ደግሞ በዚህ መልኩ ሰርቼዋለሁ። ቫዝሊን በሮዝሜሪ እንዴት እንደሚያምር ከለሩ ራሱ በጣም ነው የሚያምረው። ሰርታችሁ ተጠቀሙት፣ ለጸጉራችሁ እድገት በጣም አሪፍ ነው፣ እንዲሁም ደግሞ ለውበቱ ያበደ ነው እና የሆነ በቃ ከለሩ ግን በጣም ነው ደስ ያለኝ። ከዚህ በፊት እርግጥ ሰርቼዋለሁ፣ ግን በንትን ይሄኛው ፍረሽ ሆኖ ነው በፍረሽ አልሰራሁትም፣ እና ሞክሩት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዝትርፍ ይበል። ዛሬ በአዲስ ቪዲዮ መጥቻለሁ። እንዲሁም ላይክ ኮመንት ሼር እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። እንዲሁም ሰብስክራይብ እያደረጋችሁ ወደ ቤቴ ለምትቀላቀሉ በርቺ ጠንክሪ ጎበዝ ለምትሉኝ ሁሌም ከጎኔ ላላችሁ መልካም ሰዎች በጣም አመሰግናለሁና የዛሬ ቪዲዮ እንግዲህ የተጠቀምኩት እዚችጋ ፍረሽ ሮዝሜሪ ያለኝ በዚህ አጋጣሚ ይሄ ሮዝሜሪ ከገዛሁት ሳምንት አልፎት ነበር። አሁንም ቪዲዮን ከተሰራ አራት ቀንና አምስት ቀን እና ሳምንት አልፎት ነበር። ምን ሆነብኝ? እርግጥ ፍሪጅ ስለነበር ፍረሹን ብዙም አልቀየረም፣ ነገር ግን ሳጥበው ወዲያውኑ ነው እንትን ያለብኝ ክስል ያለብኝ እና ግን መጀመሪያ ስገዛው በጣም ነበር የሚያምረው እና ሮዝሜሪ በቀላል መንገድ ይበቅላል ብያቸዋለሁ እና እኔ ራሱ ነበረኝ ፣ ግን ቤት ከቤት ስንቀያየር እንዲሁም ደግሞ የሆነ በጣም ኃይለኛ ዝናብ መጥቶ ሮዝሜሪን አበላሽቶብኝ ሄደ። ለማንኛውም ሮዝሜሪውን በዚህ መልኩ አጥቤዋለውኝ። ከዛ በኋላ ካጠብኩት በኋላ ዝችጋ የተጠቀምኩት ጨርቅ ተጠቅሚያለሁ፣ ንጹ ነው እና በደንብ አድርቄዋለውኝ። ዝችጋ እንትኑን ቆዳውን ከንትነው እየለያየሁት ነበርና፣ እንደዛ ለያይታችሁ በዚህ መንገድም መስራት ይቻላል። ቫዝሊን በብዙ መንገድ እኔ ሰርቼዋለሁ ከዚህ በፊትም ከዚህ በፊትም በብዙ መንገድ ሰርችዋለውኝ በጣም ነው የጠቀመኝ፣ በጣም ነው ውጤታማ ያደረገኝ፣ እና እናንተም ውጤታማ ትሆናላችሁ። እንዲሁም ደግሞ ለጭቃ ቅባት ወጪ ከምታወጡ እቤት ውስጥ በቀላል መንገድ እንደዚህ መስራት ትችላላችሁ። ምንም ለመስራት የሚገዳችው ነገር የለም ማለት ነው እና እቤት ውስጥ ባላችሁ ዘይት ባላችሁ ቅባት መስራት ይቻላል፣ ጭቃ ቅባት እና እዚች ጋር በደንብ መድረቅ አለበት። ውሃውን ፍረሽ ስትጠቀሙ በቃ ደረቅ መሆን አለበት። በትና ነገር ግን ደረቁ የምትጠቀሙ ከሆነ ያናክልም። ብዙም እንትን አይደለም፣ ማድካሚም አይደለም። ይሄኛውም ማድካሚ አይደለም። ነገር ግን ያው መታጠቡ ግድ ነው። ከዛ በኋላ ዝች ጋር ያለኝ እኔ በዝባው ነው የሰራሁት ለየት ባለ ነው እና ኤክስትራ ቨርጂን ኦይል አልነበረኝም እና የተጠቀምኩት ምንድን ነው ካስተር ኦይል ተጠቅም ያለው ካስተር ኦይል የሚበቃኝን አክል ነው የተጠቀምኩት። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይለኝ ደስ ይለኛል ማለት ነው። እና የምር ዳታም ያሳየኝ በጣም በቃ ቢያንስ 25 ፐርሰንት ራሱ ሰብስክራይብ ያደረገ ሰው አይደለም የሚከታተለኝ። እና ሰባ አምስት ከሰማንያ በላይ ሰብስክራይብ ሳታደርጉ ነው የምትከታተሉኝ። ምን ችግር አለ ብታደርጉኝ ብታበረታቱኝ ችግር የለውም እና አበረታቱኝ እላቸዋለሁ። ከዛ በኋላ ቤቢ ኦይል ተጠቅሜ ያለው እንዲሁም ደግሞ በቀደም የሰራሁት ቅባት ከታች አለላችሁ እሱን ተጠቅሜ ያለው። እሱ ቅባት በጣም ነው የወደድኩት እና እሱን ተጠቅሜ ከዛ ምን አደረግኩኝ? አንድ ላይ በአድርጌ እዚች ጋር ፈጨሁት። እዚች ጋር እንትን ጨምርበታለሁ። ምንድነው ሰላይት፣ ሰላይት አላልኩም የምግብ ዘይት ሰንፍላወር ሰንፍላወር ማለት ነው። ሰንፍላወር ኦይል ጨምር ያለው፣ የምግብ ዘይት ጨምር ያለው። በዚህ አጋጣሚ በዚህ ዘይት እኔ ከዚህ በፊትም ሰርቻለሁ እና ሰርች ሞክር ያለሁ ከዛ አንድ ላይ ፈጨውት። ያው ስፈጫ አላሳየኋችሁም እና ከዛ አንድ ላይ ከፈጨውት በኋላ እዚች ጋር እንደዚህ በዚህ መልኩ ድቅቅ አርጉ ነው የሰጠኝ ከዛ ምን ታደርጉታላችሁ? እስቲም እናደርገዋለን። እስቲም ከዛ ቢያንስ ውሃ እንትን መንካት የለበት ምንድን ነው እሳት መንካት የለበትም እስቲም ነው ማድረግ ያለባችሁ ከዛ በኋላ እስቲም ካደረግኩ በኋላ እንደዚህ ካደረግኩ በኋላ ውሃ እጥጃለሁ እና ውሃዬን እስከሚሞቅልኝ ድረስ ከዛ በኋላ እስቲም እንደነገርኳችሁ እስቲም ነው ማድረግ ያለባችሁ ስቲም ስታደረጉት አድጋቸው እንደዚህ። በዚህ አጋጣሚ ለሳምንት ማስቀመጥ ትችላላችሁ ለሶስት ቀን። እኔ ግን በጊዜው በነገራችን ላይ ጭቃቅባትም ትንሽ ነበር የነበረኝ እና በቃ ያው ናት የሚይዝልኝ ሰው ስለነበር በጊዜው በቃ ባለኝ ሰዓት በዛው ሰዓት ነው የሰራሁት። ለምን ጊዜ ስላልነበረኝ ማለት ነው ቪዲዮ መሰራበት ወይም መቀርጽበት ሰዓት ስላልነበረኝ በዛው በዛው ሰዓት ነው የሰራው። ከ30 ደቂቃ በኋላ እንደዚህ በቃ ከለሩ የሚያምር እዊት ቅባቱ ራሱ ክልል ብሎ ቅባቱ ራሱ በቃኝ ሲላችሁ ክልል ብሎ ይወጣል። የቅባቱ መልክ ራሱ ክልል ብሎ ነው የሚወጣውና ቅባቱን በዚህ መልኩ ወጥቶልኛል። እንዴት እንደሚያምር ቅባቱ ራሱ በጣም ግሪን ደስ የሚል ከለር፣ ሽታው ራሱ እንዴት እንደሚያምር አትጠይቁኝና በዚህ አጋጣሚ ወይኔ እንጃ ማይኩ ቦታ ሸፍኝው ነው ሪከርድ እያደረግ ያለሁትና ይሰማል ብዬ ተስፋ አደርጋለውን። ከዛ በነጠላ እንደዚህ ጭምቅ አድርጌ፣ በነጠላ ነው፣ በነጠላ ነው ያጠለልኩት። እናንተ በማንኛውም ነገር ማጥለት ትችላላችሁ፣ ካልሲ ካላችሁ እዚህ ጋር ሙቅ ስለነበር እያቃጠለኝ ነበር እያቃጠለኝ ነበር። በሚገርም ሁኔታ እያቃጠለኝ ነበር እና ተጠንቀቁ። እንደዚህ በምታጠሉበት ሰዓት ጠንቀቅ እያላችሁ ማለት ነው። እንደነገርኳችሁ እናንተ አብርዳችሁ ለሁለት ቀን አስቀምጣችሁ እንዲሁም ጥቅሙ የበለጠ ጥቅም ነው የሚሰጣችሁ የሮዝ ሜሪውን ጥቅም በተቀመጠ ቁጥር። ነገር ግን ስለፈጨውት ምንም ያው ነው ምንም ለውጥ የለውም ብዬ ነው ማስበው እንደራሴ። ከዛ በኋላ ዚችጌ የተጠቀምኩት ሁለት ማንኪያ ቫዝሊን ተጠቅም ያለው እና በዚህ አጋጣሚ እኔ ሁሌም ቅባት ስሰራ አብዝቼ አልሰራም፣ እና ከዚህ በፊት በቀደም ሰርቼ ነበር አስራ አምስት ቀን ሆነኝ፣ እና ጨረስኩት። አብዝቼ አልሰራም በቃ በስሱ ትንሽ ለትንሽ ጊዜ የሚሆናቸው ከሰራችሁ በቂ ነው። እና ከዛ በኋላ በዚህ መልኩ እንደገና ውሃውን ላይ ቫዝሊውን እንዲቀልጥልኝ ውሃ ላይ ናቴ ራሱ ሪከርድ እያደረገ ነው፣ ከስር ከታች ሪከርድ እያደረገ ነው። እሱም ማለት ነው እና ውሃ ላይ ያደረግኩት ውሃው ሙቅ ስለሆነ ወዲያውኑ እንዲቀልጥልኝ ስለፈለግኩ ቫዝሊን ማለት ነው። ከዛ በኋላ በዚህ መልኩ ከቀለጠልኝ በኋላ እዚች ጋ ማስቀምጥበት እቃ አለኝ እና በጣም በቃ ወይኔ ሽታው የምር ሽታው ግን አትጠይቁኝ። እግዚአብሔርን ሰርታችሁ ሞክሩት። እውነት እውነት ነው የምላችሁ ቫዝሊን ቅባት የምትገዙ በዚህ አጋጣሚ ሁን ያው ማለት ብዙም ማቆሻዎችም አሉ እውነት ለመናገር እና አንዳንዴ እኛ ስልክ ስንጠቀም በስልክ ምናይ እንጂ ብዙውን ያው እከሌ እከሌ ማለት አልችልም። እና ማለት ሰው ራሱን እንትን ማለት የለበትም ብዬ ነው የማስበው። ለማንኛውም ግን ልለፈው እና በዚህ መንገድም ግን መስራት ይቻላል ለማለት ነው ማለት ነውና፣ ከዛ በኋላ እዩት እዩትማ፣ ከደረቀ በኋላ እንዴት እንደሚያምር በስመ አብ ወልድ እግዚአብሔርን። በነገራችን ላይ ለመጀመሪያ ጊዜው ነው እንደዚህ ሰርተን ሲል ማለት በሮዝሜሪ ሰርቼ እንደዚህ በቃ ሲያምር ማለት ነው። ከለሩ ራሱ እንዴት ውብ እንደሆነ ሲያምር እና ለመጀመሪያ ጊዜ ጸጉሬ የራሱ እንዴት እንዳማረበት ጥቁረቱ ምኑ በቃ ሁን እግዚአብሔር ይመስገን። ርዝመቱ ራሱ በጣም አሪፍ ነው። በጣም አሪፍ ጸጉር አለኝ እግዚአብሔር ይመስገን። ጸጉር ገም ደግሞ ከምንም በላይ ከርዝመቱ በላይ ደግሞ እንትኑ ምንድ ነው ጤናውን የጠበቀ ምርጥ ጸጉር፣ ቆዳችሁ የጸጉራችሁ ቆዳ ጥሩ ሆኖ። በዚህ አጋጣሚ ባለፈው ፎርፎር መጥቶብኝ ነበር ብያቸኋለሁ፣ እና ግን አሁን እግዚአብሔር ይመስገን፣ በቀደም እንደውም ከቤቢ ኦይል ጋር ለፊት የሰራሁት ነበርና፣ በሱ ሎሚ ጨምሬበት፣ እሱ ተቀብቼው ታጥቤው በጣም አሪፍ ሆኖልኛል ጸጉሬ እና እግዚአብሔር ይመስገን። እኔ ያው ችግሩ ምንድን ነው ችግሩ የሆርሞን መዛባት አንዳንዴ፣ ያው ሴት ስትሆኑ ከባድ ነውና በዛ በዛ የተነሳ እንትን ሌሎች ይችላል እንጂ ያው ማይጠፋ ነገር የለም ከዛ በኋላ ጥግ ጥጉ እንደዚህ ብትቀቡት ሁሌ ማታ ማታ መሳጅ ብታረጉት ጠዋት ደግሞ ስትታጠቡ ፊታችሁ ጥግ ጥጉንም እንደዚህ ብትታጠቡት በጣም አሪፍ ነው እላችኋለውኝ እና በዚህ መልኩ እየተጠቀምኩ ነው እላችኋለው። እኔ በጣም በጣም ጠቅሞኛል፣ በጣም ነው የጠቀመኝ። እናንተም እንደሚጠቅማችሁ ተስፋ አደርጋለሁኝ። እና ቅንድባችሁ ራሱ መቀባት እንዳትረሱ። ከዛ በኋላ ደግሞ እንደዚህ አይነት ማብጤራ ይኖራችሁ ብያለሁ። ናቲ ናቲ በስማ ናቲ አሁንም አታሰረዘኝም። እና ፀጉሬ እንደዚህ ይመስላል። በነገራችን ላይ በሌላ ቪዲዮ እንገናኛለን። በያላችሁበት ዓለም ዳርቻ ሰላማችሁ፣ በዚህ ትርፊ በልልኝ። ባይ ባይ። መልካም ቆይታ ይሆንላችሁ። ሰብስክራይብ እያደረጋችሁ ግን አበረታሽ ላይክ